እሱን አፍቅሬ ነው እንደዚህ እንደዚህ መሄድ ፈልጌ ነው ምናምን ነገር ስላልኩኝ፣ እውነት ስለተናገር ማቅለያ ሲያደርጉልኝ ምንም አይቻልም። በቃ ተፈረደብኝ። ለቤተሰብ ምን ብዬ እናገራለሁ? ታስሬ ያለሁ፣ ምን አድርጌ ነው የታሰርኩት? ሁለተኛ ሌላ ታሪክ አለ። ልደውል ብል እንኳን ምን ብዬ እደውላለሁ? ያለሁበት ሀገር ማንም ሰው አያቀኝም። እዛም እሱ አያውቅም። በዚህ መሀል እዛ ወለድኩ። በቃ ከዛ ምህረት መጣና፣ መስከረም ላይ በምህረት ወጣው። መስከረም ላይ አጋጣሚ ምህረት አዋጅ መጣ። ከዛ በምህረት ወጣውና ተመልሼ ወደ ሞጆ መጣ። ተመልሼ ወደ ሞጆ ስመጣ እሱ አግብቶ እኔ የወረድኩበት መኪና ፊትለፊት ቤት ሚስቱ የምትሰራበት ሱቅ ነው፣ ሞጆ ስወርድ ማለት ነው። እናት እዚህ አካባቢ ግሩም የሚባል ልጅ ታውቂያለሽ? ምን ነበረ ምናምን ነገር አለች ስትለኝ፣ አይ እንደዚህ እንደዚህ እንደዚህ ግሩም ማለት እኮ ባለቤቴ ነው አለች። ከዛ ገባውና ክፍል ይዤ እንደገና ጊዮን በረኪና አረጅሙን ገዝቼ በረኪናውን አንገትን ቆርጬ በረኪናውን ጠጣሁት። ክፍል ልጅ አስቀምጬ ማለት ነው። ከዛ በሩን ቀርቅሬው ነበረ እንደገና ሰው አዱን ብዬ እንዴት ልጥራ ማለት ራሴ ማዳም ፈለኩ አልገድለኝም ያ ተቃጠልኩ በቃ ደረትን፣ ሲያቃጥለኝ አፌ ላይ አረፋ ሲሞላ ሰው እንዴት ልጥራ? በሩን ቆልፌዋለሁ። በሩን ማን ይክፈተው? ማን ሰው ሄዶ ይጥራልኝ? ከዛ በቃ በጣም ተጨንቄ እንደምንም ብዬ ወደ በሩ ጋር ተጠጋሁ እና በሩን መታውት። ስመታው ዘበኛው ሲመጣ የሚሸት ነገር አለ። ለካ ሰፈሩ በረኪና ሲሆን ይሸታል። በሩን ሰብረው ሲገቡ በቃ እንትን ብያለሁ እና እዚ ጋር ደግሞ ኮመንት ላይ ሙተሽ ቢሆን ኖሮ ብቲ ሁሉም ሰው የፈቀደውን ህይወት አይደለም እዚህ ጋር የሚኖረው። እሺ ያሰብሽውን ነገር አይደለም የምትኖሩ። እኔ በህይወቴ ይህን አስቤበት አይደለም በእኔ ላይ የተከሰተው። ምንም አይሰማኝም፣ ምንም ብቲ ከአንድ ሙስሊም ሰው ግን ይህን አይጠበቅም። ገባሽ? እኔ እናቴ ስለሌለች ነው በዛ ሰዓት ከቤት የወጣሁት፣ ዱርኝነት ፈልጌ አይደለም። ምንድነውልሽ ሳይሆን ቤት መናገር ይችላሉ አልተሰማኝም የእሷን ክፉ ነው የሚያስ። ይኸውልሽ ግን ያው ክፉ ልብ ያለው ሰው ምንም ነገር ብታስረጁ አይገባውም። ስለዚህ ክፉ ልብ ላይ አይ፣ አንቺ ቤት በጣም ብዙ ታሪክ ሰምቷል። ማንም ሰው ፈልጎ እንደዚህ አይነት ህይወት አይኖርም። ማንም ሰው ሊመርጠው አይችልም። በጣም ክፉ ቀጥል። ደግሞ እናት በቤት ውስጥ የሌለው ሰው እንደዚህ አይባልም አይባልም። በትያተማ እና ተውማ ልቧ ጥቁር ነው። ይኸውልሽ ለክፉ ሰዎች በማስረዳት ነው።